መጽሐፈ መክብብ ምዕራፍ 7 ከመልካም ሽቱ መልካም ስም ከመወለድ ቀንም የሞት ቀን ይሻላል። ወደ ግብዣ ቤት ከመሄድ ወደ ለቅሶ ቤት መሄድ ይሻላል፤ እርሱ የሰው ሁሉ ፍጻሜ ነውና ሕያውም የሆነ በልቡ ያኖረዋልና። ከሳቅ ሐዘን ይሻላል፤ ከፊት ሐዘን የተነሳ ልብ ደስ ይሰኛልና። የጠቢባን ልብ በለቅሶ ቤት ነው፤ የሰነፎች ልብ ግን በደስታ ቤት ነው። ሰው የሰነፎችን ዜማ ከሚሰማ ይልቅ የጠቢባንን ተግሳጽ መስማት ይሻለዋል። ከድስት በታች እንደሚቃጠል እሾህ ድምፅ የሰነፍ ሳቅ እንዲሁ ነው። ይህም ደግሞ ከንቱ ነው። ግፍ ጠቢቡን ያሳብደዋል፣ ጉቦም ልቡን ያጠፈዋል። የነገር ፍጻሜ ከመጀመሪያው ይሻላል፣ ታጋሽም ከትዕቢተኛ ይሻላል። በነፍስህ ለቁጣ ችኩል አትሁን፣ ቁጣ በሰነፍ ብብት ያርፋልና። ከዚህ ዘመን ይልቅ ያለፈው ዘመን ለምን ተሻለ? ብለህ አትናገር፣ የዚህን ነገር በጥበብ አትጠይቅምና። ጥበብ ከርስት ጋር መልካም ነው፣ ፀሐይንም ለሚያዩ ሰዎች ትርፍን ይሰጣል። የጥበብ ጥላ እንደ ገንዘብ ጥላ ናትና፣ የእውቀትን ብልጫዋ ጥበብ ገንዘብ ላደረጋት ሕይወትን እንድትሰጥ ነው። የእግዚአብሔርን ሥራ ተመልከት፣ እርሱ ጠማማ ያደረገውን ማን ሊያቀናው ይችላል? በመልካም ቀን ደስ ይበልህ፣ በክፉም ቀን ተመልከት፣ ሰው ከእርሱ በኋላ መርምሮ ምንም እንዳያገኝ እግዚአብሔር ይህንንም ያንንም እንደዚያ ሰርቷል። ጻድቅ በጽድቁ ሲጠፋ ኃጥእም በክፋቱ እጅግ ዘመን ሲኖር ይህም ሁሉ ከንቱ በሆነ ዘመኔ አየሁ። እጅግ ጻድቅ አትሁን፣ እጅግ ጠቢብም አትሁን እንዳትጠፋ። እጅግ ክፉ አትሁን፣ እልከኛም አትሁን ጊዜ ሳይደርስ እንዳትሞት። እግዚአብሔርን የሚፈራ ከሁሉ ይወጣልና ይህንም ብትይዝ ከዚያም ደግሞ እጅህን ባታርቅ መልካም ነው። በከተማ ከሚኖሩ ከአስር ገዢዎች ይልቅ ጥበብ ጠቢብን ታበረታለች። በምድርም ላይ መልካምን የሚሰራ ኃጢአትንም የማያደርግ ጻድቅ አይገኝምና፣ ባሪያህ ሲረግምህ እንዳትሰማ በሚጫወቱበት ቃል ሁሉ ልብህን አትጣል። አንተ ደግሞ ሌሎችን እንደረገምክ ልብህ ያውቃልና። ይህን ሁሉ በጥበብ ፈተንሁ። ጠቢብ እሆናለሁ አልኩ፣ እርሷ ግን ከእኔ ራቀች። የሆነው ራቀ እጅግም ጠለቀ። መርምሮ የሚያገኘውስ ማን ነው? አውቅና እመረምር ዘንድ ጥበብንና የነገሩን ሁሉ መደምደሚያ ፈልግ ዘንድ ኃጢአትም ስንፍና ስንፍናም እብደት እንደሆነ አውቅ ዘንድ እኔ በልቤ ዞር። እኔም ከሞት ይልቅ የመረረ ነገር መርመሬ ያገኘው እርሷም ልቧ ወጥመድና መርበብ የሆነ እጆቿም እግር ብረት የሆኑ ሴት ናት። በእግዚአብሔር ፊት መልካም የሆነ ከእርሷ ያመልጣል፣ ኃጢአተኛ ግን ይጠመድባታል። አንዱን በአንዱ ላይ ጨምሬ ወደ ነገር ሁሉ መደምደሜ አይደርስ ዘንድ እነሆ ይህን ነገር አገኘው፣ ይላል ሰባኪው። ነፍሴ እስከ ዛሬ ድረስ ትሻታለች፣ ነገር ግን አላገኘሁም። ከሺህ ወንዶች አንድ አገኘው፣ ከእነዚያም ሁሉ መካከል ግን አንዲት ሴት አላገኘሁም። እግዚአብሔር ሰዎችን ቅኖች አድርጎ እንደሰራቸው እነሆ ይህን ብቻ አገኘው፣ እነርሱ ግን ብዙ ብልሃትን ፈለጉ። መጽሐፈ ምዕራፍ ስምንት እንደ ጠቢብ የሆነ ሰው ማን ነው? ነገርንስ መተርጎም የሚያውቅ ማን ነው? የሰው ጥበብ ፊቱን ታበራለች፣ የፊቱንም ድፍረት ትለውጣለች። እኔ በእግዚአብሔር መሐላ ምክንያት የንጉሥን ትእዛዝ ጠብቅ እልሃለሁ። የወደደውን ሁሉ ያደርጋልና ከፊቱ ትወገድ ዘንድ አትቸኩል፣ ክፉንም በማድረግ አትጽና። የንጉሥ ቃል ኃይለኛ ነውና ይህን ስለምን ታደርጋለህ? ማን ይለዋል ትእዛዝን የሚጠብቅ ክፉን ነገር አያውቅም። የጠቢብም ልብ ጊዜንና ፍርድን ያውቃል። የሰው መከራ በእርሱ ላይ እጅግ ስለሆነ ለነገር ሁሉ ጊዜና ፍርድ አለውና የሚሆነውን አያውቅም። እንዴትስ እንደሚሆን የሚነግረው ማን ነው? መንፈስን ለማስቀረት በመንፈስ ላይ ሥልጣን ያለው ሰው የለም። በሞቱም ቀን ሥልጣን የለውም። በሰልፍም ስን ብቻ የለም። ኃጢአትም ሰሪውን አያድነውም። ይህን ሁሉ አየሁ ከፀሐይም በታች ወደ ተደረገው ስራ ሁሉ ልቤን ሰጠው። ሰው ሰውን ለመጉዳት ገዢ የሚሆንበት ጊዜ አለ። እንዲሁም ኃጢአን ተቀብረው አየሁ፣ ወደ እረፍትም ገቡ። ነገር ግን ቅን አድራጊዎች ከቅድስት ስፍራ ወጡ፣ በከተማይቱም ውስጥ ተረሱ። ይህም ደግሞ ከንቱ ነው። በክፉ ስራ ላይ ፈጥኖ ፍርድ አይፈረድምና ስለዚህ በሰው ልጆች ውስጥ ልባቸው ክፉን ለመስራት ጠነከረ። ኃጢአተኛ መቶ ጊዜ ክፉን ቢሰራ ዘመኑም ረዥም ቢሆን እግዚአብሔርን ለሚፈሩት በፊቱም ደህንነት እንዲሆን አውቃለሁ። ለሀጥ ግን ደህንነት የለውም በእግዚአብሔርም ፊት አይፈራምና ዘመኑ እንደ ጥላ አትረዝምም። በምድር የሚደረግ ከንቱ ነገር አለ። በሀጣን የሚደረገው ስራ የሚደርስባቸው ጻድቃን አሉ፣ ለጻድቃንም የሚደረገው ስራ የሚደርስላቸው ሀጣን አሉ። ይህም ደግሞ ከንቱ ነው አልኩ ከሚበላውና ከሚጠጣው ደስም ከሚለው በቀር ለሰው ከፀሐይ በታች ሌላ መልካም ነገር የለውምና፣ እኔ ደስታን አመሰገንኩ። ከፀሐይም በታች ከድካሙ እግዚአብሔር በሰጠው በህይወቱ ዘመን ይህ ደስታው ከእርሱ ጋር ይኖራል። ጥበብን አውቅ ዘንድ በምድር የሚሆነውን ድካም አይ ዘንድ ልቤን ሰጠው፣ በቀንና በሌሊት እንቅልፍን በአይኑ የማያይ አለና፣ ከፀሐይም በታች የተደረገውን ስራ መርምሮ ያገኝ ዘንድ ለሰው እንዳይቻለው የእግዚአብሔርን ስራ ሁሉ አየሁ። ሰውም ሊፈልግ እጅግ ቢደክም መርምሮ አያገኘውም። ደግሞ ጠቢብ ሰው ይህን አወቅኩ ቢል እርሱ ያገኘው ዘንድ አይችልም። መጽሐፈ መክብብ ምዕራፍ 9 ጻድቃንና ጠቢባን ሥራዎቻቸውም በእግዚአብሔር እጅ እንደሆኑ ይህን ሁሉ እመረምር ዘንድ በልቤ አኖርሁ። ፍቅር ወይም ጥል ቢሆን ሰው አያውቅም። ሁሉ ወደፊታቸው ነው። የጻድቁና የበደለኛው የመልካሙና የክፉ የንጹህና የርኩሱ መስዋዕትን የሚሰዋውና የማይሰዋው የሰው ሁሉ ድርሻው አንድ ነው። እንደ መልካሙ ሰው እንዲሁ ኃጢአተኛው፣ እንደ መሐለኛው ሰው እንዲሁ መሐላን የሚፈራው ነው። አንድ ድርሻ ሁሉን እንዲያገኝ ከፀሐይ በታች በተደረገው ሁሉ ይህ ነገር ክፉ ነው። ደግሞም የሰው ልጆች ልብ ክፋትን ትሞላለች፣ በሕይወታቸውም ሳሉ እብደት በልባቸው ነው። ከዚያም በኋላ ወደ ሙታን ይወርዳሉ። ያልሞተ ውሻ ከሞተ አንበሳ ይሻላልና፣ ሰው ከህያዋን ሁሉ ጋር በአንድነት ቢኖር ተስፋ አለው። ሕያዋን እንዲሞቱ ያውቃሉና፣ ሙታን ግን አንዳች አያውቁም። መታሰቢያም መታሰቢያቸውም ተረስቷልና፣ ከዚያም በኋላ ዋጋ የላቸውም። ፍቅራቸውና ጥላቸው ቅናታቸውም በአንድነት ጠፍቷል። ከፀሐይ በታችን በሚሰራው ነገር ለዘላለም እድል ፈንታ ከእንግዲህ ወዲህ የላቸውም። እግዚአብሔር ስራህን ተቀብሎታልና ሂድ። እንጀራህን በደስታ ብላ! የወይን ጠጅህንም በተድላ ጠጣ። ሁል ጊዜ ልብህ ነጭ ይሁን፣ ቅባትም ከራስ ላይ አይታጣ። በህይወትህ አንተም ከፀሐይ በታች በምትደክምበት ድካም ይህ እድል ፈንታህ ነውና ከንቱ በሆነ በህይወትህ ዘመን ሁሉ ከፀሐይ በታች በሰጠህ በከንቱ ዘመን ሁሉ ከምትወዳት ሚስት ጋር ደስ ይበልህ። አንተ በምትሄድበት በሲኦል ስራና ሀሳብ እውቀትና ጥበብ አይገኙምና እጅህ ለማ